በአዊ ብሔረሰብ አስተዳደር ከሚገኙ ዩኔኖች መካከል አንዱ ኮከብ ኃላፊነቱ የተወሰነ ህብረት ስራ ማህበራት የገበሬ ብድርና ቁጠባ ዩኔን አንዱ ነው። ዩኒየኑ የህብረተሰቡን ኢኮኖሚያዊ ተጠቃሚነትን ለማሳደግ እየሰራ እንደሆነ ገልጿል። በዝቅተኛ የኑሮ ደረጃ ላይ ለሚገኙ የህብረተሰብ ክፍሎች በዩኔኑ አማካኝነት ለንግድ፣ ለከብት ማድለብና እርባታ፣ ለቤት መስሪያና ለግብርና ግብዓት መግዣ ለመሳሰሉ ከዩኔኑ የብድር አገልግሎት እንደሚያገኙና ህይወታቸው እየተቀየረ ስለመሆኑ አባላቱ ይናገራሉ። አንደኛ ቁጠባን በተበደር ነው ልክ በስድስት ፐርሰንት አባዝቶ ይሰጣል። ማስያዣ ኢንሹራንሶችን እናቀርባለን። ይህን በተከታታይ ለሶስት አመት እስከ አምስት አመት ለከፍተኛ ፎይታ ጊዜ በመስጠት አካባቢያችንን እየለወጠ ያለ ህብረት ስራ ማህበር ነው። አብዛኛው ለአርሶ አደሩ ለወጣቱ በተለይ በዚህ ላይ በማህበር እንዳል በአንድ በመደራጀት ስለሚበደር ደራሽ ነው። በተለይ ወቅቱን የጠበቀ ደግሞ አብዛኛው አላማውም አርሶ አደሮችን ነው። ጊዜም እንትን አይደለም ለአርሶ አደሮች በተለይ ማዳበሪያ ግባት፣ ለምሳሌ ወቅቱን እንትን በማለት ወዲያውኑ እንትን ይላል። በመጀመሪያው ላይ 360 ሺህ ብር ነበር ያወጣው፣ 360 ሺህ ብር። ይህን ያወጣውበት ከመጀመሪያው መሰረቱ ኮኮቢን ይሄን ነበረ መሰረቱ ስልሽ፣ በመጀመሪያው ብድር ቤት ስሰራ እንድሰራ፣ መጀመሪያ ከመጀመሪያው ጀምሮ እሱ ነበር መሰረቴ ቤት እንድሰራ ካሳ እንድከፍልም ያረገኝ እሱ ነው። ትንሽ በደሞዜ ቆጥቤ ካሳውን የከፈልኩበትም በዚህ ነበረ። ከዛ ካሳውን ከፍዬ አድጌ ብድር መልሼበት እንደገና ተጠቃሚ ሆንኩበት። ተጠቃሚ ሆኜ እንደገና አሁንም ተጨማሪ ብድር ጠየቅኩ። ተጨማሪ ብድር ተሰጠኝ። አሁን እስከ አንድ ሚሊዮን ብር ለሁለት ለባልና ለሚስት ሆኜ አውጥቼ ጥልቅ ለውጥ አግኝቻለሁ። ዩኔኑ በአገው ግምዣ ቤት በእንጅባራ ቴሌሊና አዘና ከተሞች ቅርንጫፎች ያሉት ሲሆን የህብረተሰቡ ማህበራዊና ኢኮኖሚያዊ ችግሮችን እየፈታ የሚገኝ ሞዴል የፋይናንስ ተቋም መሆኑም ተገልጿል። ባለፉት አስራ ሰባት አመታት በዝቅተኛ የኑሮ ደረጃ ያሉ የህብረተሰብ ክፍሎች ማህበራዊና ኢኮኖሚያዊ ችግሮቻቸውን ለመፍታት የብድርና የቁጠባ አገልግሎት ትኩረት ሰጥቶ እየሰራ እንደሆነ የዩኔኑ ስራ አስኪያጅ አቶ ገቢያ ውድነ ተናግረዋል። መንግስት ቦታ ወስደው ነገር ግን የግንባታ የመገንቢያ ገንዘብ የሌላቸው ሰዎች የካሳ ክፍያ ገንዘብ የሌላቸው የህብረተሰብ አካላት ለካሳ የሚሆን ገንዘብ በብድር መልኩ በማመቻቸት ለግንባታ የሚሆን ገንዘብም እንደዚሁ በብድር መልኩ በማመቻቸት ህብረተሰቡ ቀስ ብሎ ቤቱን ሰርቶ ቤቱ ላይ እየኖረበት እዳውን በረጅም ጊዜ እንዲከፍል አስችለናል። ከዛም በተጨማሪ የገጠሩ ህብረተሰብ በዘር ወቅት ዘር መግዣ ተቸግሮ መሬቱ ጦም እንዳያድር ከዛም በተጨማሪ ምርቱም ገበያ እንዳያጣ እና ገበያ እንዳይወርድበት ምርቱ በተሻለ ዋጋ እንዲሸጥ ከዛም በተጨማሪ ደግሞ የተሻለ ምርጥ ዘርና ግብዓት ወስዶ እንዲዘራ የብድር በማመቻቸት የታችኛውን የገጠሩ ማህበረሰብም በዛ መልኩ አገልግሎት እየሰጠ እንገኛለን። ዩኔኑ ከ380 ሚሊዮን ብር በላይ ብድር በማሰራጨት የፋይናንስ እጥረትን ለመቅረፍ የበኩሉን ድርሻ እየተወጣ ይገኛል። የሴቶች ገበሬ ብድርና ቁጠባ የህብረት ስራ ማህበር ለብቻው በመፍጠር ሴቶች የኢኮኖሚ ጥገኛ እንዳይሆኑና አቅም እንዲፈጥሩም ዩኔኑ በትኩረት እየሰራ ነው ብለዋል። 452 ሚሊዮኑ ወደ 382 ሚሊዮን የሚጠጋው ገንዘብ ብድር ላይ ያለና ህብረተሰቡ ንግድ እየሰራበት የተለያዩ ስራዎችን እየከወነበት ያለ ብድር ህብረተሰቡ እጅ ላይ ያለ ያ ብድር ነው ነው ማለት ነው ከሰባት ከስምንት በላይ በሴቶች ብቻ የተቋቋሙ መሰረታዊ ማህበራት አሉ፣ በየወረዳው ማለት ነው። ሴቶች አመራር የሆኑባቸው፣ ሴቶች ባለሙያ የሆኑባቸው ብዙ መሰረታዊ ማህበራት አሉ። ስለዚህ ሴቶች እድል አግኝተው እኩል መስራት ከዛም በላይ ሀብት ማፍራት ኢኮኖሚ ማንቀሳቀስ የሚችሉበትን እድል እየፈጠርን ነው የምንገኘው። የአዊ ብሔረሰብ አስተዳደር ህብረት ስራ ማስፋፊያ መምሪያ ኃላፊ አብርሃም ዳኛው የህብረት ስራ ማህበራት ኢኮኖሚያዊና ማህበራዊ ችግሮችን በጋራ ለመፍታት በህዝቡ መልካም ፍቃድ የሚመሰረቱ ከመሆናቸው ባሻገር የዲሞክራሲ መሰረቶች ናቸው ብለዋል። የህብረት ስራ ማህበራት በአንድ በኩል አገልግሎት ይሰጣሉ፣ በሌላ በኩል የማህበረሰቡን ኢኮኖሚያዊ ችግር ይፈታሉ። ከዚህም ባሻገር ደግሞ የዲሞክራሲ ተቋማት ስለሆኑ ይህ ማህበረሰቡን የዲሞክራሲ ልምምድ እንዲያደርጉ ዋነኛ የዲሞክራሲ መሰረት ሆነው ያገለግላሉ። የገንዘብ ብድርና ቁጠባ ማህበራት የማይበገር ኢኮኖሚ ተቋማትን ለመገንባት ከፍተኛ ሚና እንዳላቸው የተናገሩት ኃላፊው እነዚህን ተቋማት በመደገፍ የማህበረሰቡን የፋይናንስ እጥረት መፍታት እንደሚገባም ገልጸዋል። በተናጠል ሊፈታ ያልቻለውን የኢኮኖሚያዊና ማህበራዊ ችግር በጋራ ለመፍታት የሚደራጁ ተቋማት ስለሆኑ ዛሬም ነገም አሁንም ላለው ትውልድ ለቀጣዩም ትውልድ ይልቅ ወረት እየጣሉ ሀብት እያፈሩ እውቀትና በጋራ እንዴት መስራት እንደሚችል እውቀት እያሸጋገሩ የሚሄዱ የጋራ ሀብትና ሴትን የሚያዳብሩ ተቋማት ናቸው። ዩኔኑ ከሰሞኑ የዩኔኑን አባላት ተጨማሪ አቅም ለማሳደግ በአገው ግምጃ ቤት ከተማ ዋናውን መስሪያ ቤት ጂ ፕላስ ቱ ህንፃ ገንብቶ ማስመረቁ ይታወሳል።